ማስታረቅ የቻልነው ነው ሞክረ ነበረ። ምንም ማድረግ አንችልም። እንግዲህ ከኛ አቅም በላይ ሆኗል። እቺ ልጅ እንግዲህ እስከ መቼ ድረስ ነው ይቅርታ የማታረገው? በቃ ይሄ ልጅ እኮ አጥፍቷል ይቅርታ ጠይቋል። ከዚህ በላይ ምንድነው ማድረግ ያለበት? አብርሽ ጭራሽ ነፃነትን ረስቷል። ሌላ በቃ እሱ እያረገ ያለው አሁን በቃ በጣም እየለመናት ነው ሩታን። ሩታን ብቻ ነው የሚታየው ጭንቅላቱ ላይ ያለው ነገር እሷ ለምንድነው ወደ ቤቷ ማትመለሰው የሚለው ነገር ብቻ ነው እያሰባ ያለው እስከ ዛሬ ድረስ የሚገርማችሁ ይሄ ነው። በተቃራኒው ደግሞ ሩታ የምታስበው ነፃነት ጋር አብሮ እንደሆነና ከሱ ጭንቅላት እንዳልወጣች አይነት ነገር፣ ነፃነት በተለይ ከአብርሽ ጋራ የሆነ ነገር እንዳላትና እስከ ዛሬ ድረስ እንደዛ አይነት ወሬው ነው በቃ የሚደርሳትም። ታውራ እንጂ ወደ ቤትም መመለስ አትፈልግም፣ እጅግ በሚገርም ሁኔታ የተለያየ ሀሳብ ይዞ እየሄዱ ነው ማለት ነው። በተለይ አብርሽና ሩታ ከዚህ በፊት ባወራነው መሰረት እነሱ ለማስታረቅ ሞክረን ነበረ። በተለይ ስልክ በተደጋጋሚ ለሩታ ስንደውል ነበረ፣ ሩታ በጭራሽ ስልክ አታነሳም። አብርሽም እንግዲህ ጥሩ ስሜት ውስጥ ስላልሆነ ማንንም ሰው ማግኘት አልፈለገም። ያው እነሱን እንግዲህ ለማስታረቅ የቻልነው ሞክረን ነበረ። ምንም ማድረግ አንችልም፣ እንግዲህ ከኛ አቅም በላይ ሆኗል። የሚቀርቧቸው በተለይ ኤፍሬምና እነ አቤላ ራሱ እንግዲህ ጭራሽ ጭራሽ ከአቅማቸው በላይ እንደሆነ በደንብ ተናግሯል። እንግዲህ በዚህ ጉዳይ ከአሁን በኋላ መምጣት ያለበት እነ ጋሽዬ ናቸው ማለት ነው። እነሱ መቶ ወይም ደግሞ የሩታ እናትም ሊሆኑ ይችላሉ። ብቻ ትልቅ ሰው መቶ መሀላቸው ገብቶ ቢያስታርቃቸው ሊታረቁ ይችላሉ ብዬ አስባለሁ። ወይም ደግሞ በራሷ ጊዜ ሩታ ይሄንን ነገር አስባበት በጣም በጣም ወስና ትክክለኛው ይጠቅመኛል ብላ ስትመጣ ሜቢ ሊታረቁ ይችላሉ። ከዛ ውጭ እንግዲህ ምንም ማድረግ አይቻልም። ከዚህ በላይ መሞከር አንችልም፣ ሰው ማስጨነቅ አንችልም። ፈጣሪ ከረዳቸው ይታረቃሉ ብለን እናስባለን። ሰላም ሰላም፣ ውድ የቻናሉ ቤተሰቦች፣ እጅግ በጣም በሚያሳፍር ሁኔታ አንድ ቪዲዮ አይቻልም። አብርሃም በቃ ከልክ በላይ እውነቴ ነው የምላችሁ፣ እጅግ በጣም በጣም አሳሳቢ ሁኔታ ውስጥ ነው ያለው። በጣም ብዙ ሰዎች አልተረዱትም። በተለይ በተለይ በሩታ ይህንን ነገር መረዳት ነበረባት በተከል መረዳት ነበረባት። በጣም ከባድ ጊዜ እያሳለፈ ነው። ከዚህ በላይ ምን እንደተፈለገ አላውቅ ማይዶ ነው በቃ። ከዚህ በላይ ለምን ነው ልጅቷ ማትታረቀው? በቀይ ይቅርታ ጠይቋታል፣ በጣም በተደጋጋሚ ጠይቋታል። ከዚህ በላይ ምንድን ነው የሚደረገው? ውድ ይችላል ቤተሰቦች፣ እንግዲህ ያው እንደምታውቁት እጅግ በጣም ከባድ ሁኔታ ውስጥ የነበሩት በተለይ አብርሽና ሩታ በጣም ብዙ ነገሮችን አሳልፏል። በዚህ ደረጃ ግን ተጣልቶ አያውቁም አንድም ቀን። ግን በጣም በሚገርማችሁ ሁኔታ አሁን ላይ የሚለቀቁ ቪዲዮዎች እጅግ በጣም አሳሳቢ ናቸው። ምክንያቱም ሆን ተብሎ የሚዘጋጁ ቪዲዮዎች አሉ። በተለይ አብርሽ የአብርሽ ፍቅረኛ ነኝ ወይም ደግሞ በጣም ብዙ ነገር አድርጎኛል የሚሉ ሰዎች በጣም ተበራክተዋል ማለት ነው። እኔ እስከ ዛሬ ድረስ ያገኘኋቸው እንግዲህ ከአራት ሰው በላይ ሆኗል። በዚህ ቪዲዮ የመጡት በተለይ አብርሽን እንደሚወዱ በተለይ በጣም ብዙ ነገር አብሮ እንዳሳለፉ እንደተጎዱ ምናምን የሚናገሩ ሴቶች በብዛት መጥተዋል። የት? ከቡታጅራ ነው ደግሞ በጣም የሚገርማችሁ ከዛው ከራሱ ሀገር ነው የተነሱበትና እጅግ በጣም በቃ የሚያስጠላ ነገር ነው። በዛው ልክ ደግሞ እንግዲህ ሩታም መቅረኛ የነበረች ምናም ብሎ የሚመጡ ደግሞ እጅግ እጅግ በጣም ብዙ ሰዎች እየመጡ ነው። እንግዲህ ትዳራቸውን ከባድ እያደረጉ ነው ማለት ነው። እነዚህ ሰዎች እንግዲህ ምንድን ነው የሚፈልጉት ነገር? ሆን ብሎ ለማበጣበጥ ነው የተነሱት ማለት ነው። አብዛኞቻቸው ብር ተከፍሏቸው ነው እንደዚህ የሚያደረጉት፣ በተለይ እነ ሩታና አብርሽ አብሮ እንዳይሆኑ የሚፈልጉ ሰዎች በተመሳሳይ ሁኔታ ለነፃነት እንደከፈሉ ለእነዚህ ልጆችም እየከፈሉ ነው ብለው የሚያወሩም አሉ። አንዳንድ ሰዎች ደግሞ አብርሽ ራሱ ችግር አለበት። ከዚህ በፊት በጣም ብዙ ሴቶችን እንደሚያውቅ በትክክል ተናግሮ ነበረ። በተደጋጋሚ የተናገረ ነገር ስለሆነ እራሱ አድርጎ ነው ይህንን ነገር ብሎ የሚናገሩ በጣም ብዙዎች አሉ ማለት ነው። እጅግ በጣም አሳሳቢ ሁኔታ ውስጥ ገብቷል። በተለይ የነ ሩታና የነ አብርሽ ጉዳይ የእውነቴ ነው የምላቸው ከልክ በላይ የማይሆን ነገር ውስጥ እየገቡ ነው። ይታረቃሉ ይታረቁም፣ በጣም አሳሳቢ ሁኔታ ነው። እንግዲህ ትልቅ ሰው ያስፈልጋቸዋል ብዬ ነው የማስበው። ከዚህ በፊት እንግዲህ እንደምታውቁት ተጣልቶ በፍቅር ምክንያት ነበረ ፍቅርም እንግዲህ ከማላቸው ከወጣች በኋላ አትሊስት ተግባብቶ ወደ ፍቅራቸው የተመለሱት በትልቅ ሰው ምክንያት ነው ማለት ነው። ጋሽዬ ናቸው እንግዲህ ያስታረቋቸው ተብሎ ነው የሚወራ። ያው እኛም አንዳንድ ቪዲዮ አይተና እንደዛ እንደሆነ ግን ምንድን ነው አሁን ግዴታ ሌላ ሰው መምጣት አለበት ወይ? እስከ መቼ ድረስ ነው የነ አብርሽና የሩታ ጉዳይ በዚህ ሁኔታ የሚቀጥለው? ምክንያቱም እንግዲህ በጣም ብዙ ጊዜ ሲጣሉ ነበረ፣ በጣም ብዙ ጊዜ ሲታረቁ ነበረ። የአብርሽ ጥፋት ከሆነ አብርሽ ለምንድነው ሁሌ እንደዚህ አይነት ተመሳሳይ የሆነ ጥፋት የሚያጠፋ? የሚለው ደግሞ በጣም አሳሳቢ ነው። ምክንያቱም እስከ መቼ ድረስ ትዳራቸውን እያቀኑ ይኖራሉ እነዚህ ሰዎች? እንግዲህ በጣም ብዙ ሰው ደክሟል። እውነቱን ለመናገር በቃ ተስፋ ቆርጧል። በተለይ በተለይ አብርሽና ሩታ ላይ እጅግ በጣም ብዙ ሰዎች ተስፋ እየቆረጡ ነው። በጣም ብዙ ሰው እና እንግዲህ መፍትሄው ምንድን ነው አሁንም እንግዲህ ለመጨረሻ ጊዜ የሚሆን አይዶን ነው እኔ አላውቅም። ግን ታርቀው አብሮ መሆን አለባቸው። እዛ አይነት ስሜት ውስጥ ወጥቶ አንድ ላይ አብሮ መኖር አለባቸው ብለን ነው የምናስበው። ካልሆነ ግን ምንድን ነው የሚሆነው? ተመሳሳይ እንግዲህ ችግር ውስጥ ነው የሚገቡት። ሩታ እርጉዝ እንደሆነች ሁላችንም እናውቃለን። ነፃነት ይሄንን ነገር በትክክል እንደምትፈልገው በተለይ አብርሽና ሩታ እንዲለያዩ ከባድ ከባድ ሴራ እንደጠነሰሰች ከዚህ በፊት በጣም ብዙ ሰዎች አውርተዋል ማለት ነው። በዛው ልክ ደግሞ የሚገርማችሁ ነገር ከህይወታቸው እንዳስወጣችና አንድ ቪዲዮ ሰርታ እያቃጠለች የእነ አብርሽ አብርሽ እና ነፃነት እንግዲህ አብሮ የተነሱትን ፎቶዎችን ሰብስባ ነፃነት ከህይወቷ እንዳስወጣች አይነት ነገር አድርጋ ስታቃጠል ነበር፣ ያንን ፎቶ ማለት ነው። እና ትክክል ነው፣ ማድረግ ያለባት ነገር ነው ያደረገችው። እሱ ምንም የሚያጠራጥር ነገር የለውም። ግን ከባድ ነገር እየሆነ ያለው የእነ አብርሽ ጉዳይ ነው። አብሮች በተደጋጋሚ እየለመናት ነው ሩታን። ግን ሩታ በጭራሽ በጭራሽ ይቅርታ ልታረግለት አልፈለገችም። ይሄ ነገር ደግሞ ወዴት እያመራን ነው? ምንድነው አላማው? እቺ ልጅ እንግዲህ እስከ መቼ ድረስ ነው ይቅርታ ማታረገው? በቃ ይሄ ልጅ እኮ አትፈቷል፣ ይቅርታ ጠይቋል። ከዚህ በላይ ምንድነው ማድረግ ያለበት? በጣም በተደጋጋሚ ይቅርታ እየጠየቃት ነው። እንግዲህ ይባስ ብሎ በጣም ህመም ውስጥ ገብቷል ይሄ ልጅ እና እንዲሰቃይ ወይም እንዲሰማው ፈልጋ ከሆነ ትክክል፣ በቃ ከዚህ በላይ ግን አያስፈልግም። በቃ ይበቃል። ትክክል ነው ይበቃል። ሩታ የምታደርገው ነገር ከዚህ በላይ ከመጣ እጅግ በጣም ብዙ ሰዎች ያዝኑባታል። አብዛኛው ሰውም ትክክል አይደለም። በቃ ሩታ ተረጋጊና ይቅር በይ። በቃ ወደ በፊቱ ፍቅራችሁ ተመለሱ። ሩታ ያው እርጉዝ መሆኗን እንኳን እስከ መጠራጠር ደረጃ ድረስ ደርሷል ብዙ ሰው። ምክንያቱም እርጉዝ የሆነች ሴት እንግዲህ የአብርሽን ልጅ እንግዲህ በሆዷ የተሸከመች አንድ ሴት እንግዲህ በዚህ ከቀጠለ በጣም ብዙ ሰው ተስፋ ይቆርጣል። በተለይ የእነሱን ቤተሰብ የሆኑት በሙሉ የእኛም ቤተሰቦች ናቸው። እዚህ በጣም ብዙ ሰው አዝኗል። እንግዲህ ውድ የቻናሊ ቤተሰቦች አዲስ የሆናችሁ ይህንን ቻናል ሰብስክራይብ አድርጉ በጣም ትጠቀማላችሁ ብዙ ነገር ታገኙበታላችሁ በተለይ በነ አብርሽ እና በነ ሩታ ጉዳይ በዲቴል ቪዲዮዎችን እናመጣለን ምን ምን ላይ እንደደረሱ ምን እንደተፈጠረ በየጊዜው ለእናንተ እናቀርባለን ስለዚህ እናንተ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ የነዳኒ ሮያልና ጽጌ ሮያልን በደንብ በዲቴል ነው ምንሰራላችሁ እንግዲህ ያው ብዙ ነገሮች እያደረጉ ነው። እነሱም ያው አንዳንዴ ሕፃን የሚመስል ስራ ነው የሚሰሩት እና ያን ነገር በደንብ አድርገን እኛ ደግሞ በዚህ ቻናል አሪፍ አድርገን እናቀርብላቸዋለን ማለት ነው።